ለውድ ክቡራን ተመልካቾቻችን በአማኮን ማን ነው ምንድን ነው የሚለውን ነገር ገለጻ አድርግ ይበል። መልካም ድርጅታችን በአማኮን ላለፉት ሁለት አስርተ ዓመታት በግንባታና ግንባታ ተያያዥ በሆኑ ስራዎች ላይ ወደ ስምንት የሚጠጉ እህት ኩባንያዎችን ይዞ ሲሰራ የነበረ ነው። ከነዚህም መካከል በአማኮን ኮንስትራክሽን፣ ፊትኮን፣ አልፋ ፖስቴንሽን እንዲሁም አንከር ፋውንዴሽን ተጠቃሽ ናቸው። ሌሎችም እንደዚህ አይነት ትልልቅና ስኬታማ ድርጅቶች ባለቤት ነው። በተለይም ባማኮን ኮንስትራክሽን የምታውቀው ከሆነ በመዲናችን አዲስ አበባ ላይ በጣም ትልልቅ የግልና የመንግስት ተቋማትን በመገንባት መልካም ስም ያተረፈ ነው። በጣም ጥሩ። በጣም ደስ ይላል። ያው ከጠቀሽልኝ አንጻር ብዙ እህት ኩባንያዎች አሉ። እህት ኩባንያዎቹ አብዛኛዎቹም ደግሞ ከግንባታና ከግንባታ ጋር ተያያዥነት ያላቸው እስከ ፊኒሽንግ ማቴሪያል ድረስ የሚሰሩ ድርጅቶች ናቸው። እና ከዚህ በፊት ካለው ኤክስፒሪያንስ ባማኮን ሪል ስቴት ምን ያህል ሪል ስቴቶችን ገንብታቸው አስረክባቸዋል? የት አካባቢ ነው? ውስጥ ሂደቱ ምን ይመስል ነበረ? በሪል ስቴቱ ደግሞ አሁን ላይ ባማኮን ሪል ስቴት በሚል ከዚህ በፊት ቦሌ ሚጋና ቦሌ ሚካኤል አካባቢ ትልልቅ የመኖሪያ አፓርትመንቶችን ሰርተን ለነዋሪዎች አስረክበናል። ቦሌ ሚጋ ላይ ያለውን የምታውቀው ከሆነ በጣም ሰፋፊ ቤቶችን ከብዙ አሚኒቲዎች ጋር ለምሳሌ ኢንዶር ስዊሚንግ ፑል ያለው ነው፣ ሰፊ ቴራስ ያለው ነው፣ የራሱ ሰፋፊ የመኪና ማቆም ያለው ነው። ይሄንን ሰርተን አስረክበናል። አሁንስ የት አካባቢ እያስገነባችሁ ነው? የት የት ቦታ አላችሁ? በምን አይነት የግንባታ ደረጃ ላይ ይገኛሉ? አሁን ላይ በዋነኝነት ካሳንቺስ ዋናው አስፋልት ጋር አራት ቤዝመንት ያለው ጂ ፕላስ 23 የሆነ ህንፃ እያስገነባ ነው። ህንፃው ሚክስድ ዩዝ አፓርትመንት ነው። ከግራውንድ እስከ አምስተኛ ድረስ የንግድ ሱቆች ይኖሩታል። ከስድስተኛው ወለል ወደ ላይ ደግሞ የመኖሪያ አፓርትመንቶች ይሆናል። የእኛ ሳይት ይሄ የምትመለከተው ነው። ወደ አራት ኪሎ ወደ ፍሉሃ የሚወስደው መንገድ ነው። ከዚህ ወደታች ያለው ደግሞ ወደ አትላስ ወደ ቦሌ የሚወስደው መንገድ ነው። ያላቸውን የካሬ አማራጭ የካሬ ዋጋቸውን እና ውስጥ ያሉትን ደግሞ ገብተን ማየት የምንችል ከሆነ እንችላለን። እንግባና እንያ። መልካም ይሄ ባለ ሁለት መኝታ ክፍላችን ነው። ይሄ ባለ ሁለት መኝታ ነው ብዬ አለው። ከባለ አንድ እስከ ባለ ሶስት መኝታ ነው ያለን። ከ104 ካሬ ጀምሮ እስከ 155 ካሬ ድረስ አለን። ካሳንቺስ ላይ ባለ አንድ መኝታ ካሳንቺስ ላይ ባለ አንድ መኝታ ስታስረክቡ ታዲያ በፉል ብቻ ነው ምታስረክቡት? በሰሚ ፊኒሽ ወይም ደግሞ በከፊል የግንባታ አማራጭ በሁለቱም ማስረከብ እንችላለን። በሰሚ ፊኒሽድም በፉል ፊኒሽድም እናስረክባለን። በጣም አሪፍ በጣም አሪፍ። በሰሚ ፊኒሽም በፉል ፊኒሽም ምታስረክቡ ከሆነ የማስረከቢያ ጊዜያችሁ እስከ ምን ጊዜ ነው? የማስረከቢያ ጊዜ እስከ ሁለት ዓመት ነው ያልነው። በሴሚ ፊኒሽድ ስናስረክብ በካሬ ከ115ሺ እስከ 120ሺ ነው በፉሊ ፊኒሽ ስናስረክብ ደግሞ በካሬ ከ150 እስከ 165 ሺህ ማለት ነው። በሁለት ዓመት የመረከቢያ ጊዜ ማለት ነው። ኮመርሻል ስፔሶቻችን ያሉት ከግራውንድ እስከ አምስተኛ ወለል ድረስ ነው። እንዳየኸው ሴራሚክ፣ የአልሙኒየም እና የመስታወት ገጠማ አልቀዋል። ይህንን የሚያዩ ደንበኞች ይኖራሉ። እናንተን ኮንታክት ማድረግ ቢፈልጉ መጎብኘት፣ መግዛት ቢፈልጉ በምን አይነት መንገድ ማግኘት ይችላሉ? ወይ እኛን ኮንታክት ለማድረግ ስክሪን ላይ የምናስቀምጠው ስልክ ይኖራል እዛ በመደወል ለሙሉ መረጃ ማግኘት ትችላሉ። ለመግዛት ለበለጠ መረጃ እስክሪን ላይ ባለው ስልክ ይደውሉልን። መልካም ጊዜ። እናመሰግናለን።